ሚሊዮኖች የፈሰሱበት ቅንጡ ስጋ ቤት በገርጂ ኪሞ ስፔሻል ቁርጥና ላውንጅ እንጅ የከተማው ሚሊዮነሮች ያውቁታል፣ እናንተም ወቁት። የቤቱ ስፋትና ውበት በራሱ ያጠግባል። ይህን የመሰለ ጥሬ ስጋ ለእናንተው ቀርቦ ስታዩ ደግሞ መብላትስ እዚህ ነው ያስብላል። ይኸው ሰንጋው በግርማ ሞገስ ተሰቅሏል። በብልት ብልቱ ይወጣ በውበት ይደረደራል። ገርጂዎች መቀናጣት ያውቁበታል። ለዚያም ኪሞን ይመርጣሉ። ኪሞ ቀኖን በጣፋጭ ቁርስ አስጀምሮ የቤቱ ስፔሻልን ያስከትላል። ወዲህ ጣፋጭ ጥብሱ ወዲያ ቢሉ ክትፎ በውበት ል ይቀርባል። ታዲያ ይሄኔ ወዳጅ ዘመድ ተሰብስቦ ብላልኝ በሞቴ መባባል ይጀመራል። በልተው ሲጨርሱ ቡና ቢያሻው፣ ኬክ፣ ወዴትም ንቅንቅ እንዳይሉ፣ ምክንያቱም እዚህ ሁሉም አለ። ኪሞ ቡና፣ ኪሞ ፓስተሪ፣ ኪሞ ማኪያቶ። ንቅት በቡናው፣ ድምቅ በማኪያቶ ጥፍት እንደ ኬኩ ገርጂዎች መቀናጣት ስለሚያውቁ ቅንጡን ኪሞ ስፔሻል ቁርጥና ላውንጅ ይመርጣሉ። አንዴ ሄዳችሁ ይዩት ታመሰግኑኛላችሁ። ገርጂ መብራት ኃይል ስደርሱ የካቲት ወረቀት ፋብሪካ አጠገብ ታገኙታላችሁ። ይመቻችሁ።